ይህንን ታውቁ ኖሯል? ኢየሱስ በመስቀል ሲሰቀል በሰው ልጆች ላይ ከባድ ጥፋት ሊፈጸም እንደነበር። እንዲህ ነው መጽሐፍ ቅዱስ፣ ኢየሱስ በተሰቀለ ጊዜ የሰማይ ፍጥረታት በሙሉ ይህንን ክስተት ይመለከቱ እንደነበር ይነግረናል። ብዙዎች የማያውቁት ነገር ቢኖር እያንዳንዱ የሰማይ ልጆች ወይንም መላእክት ጣልቃ ለመግባት ዝግጁ ነበሩ። እነዚህ የሰማይ ፍጥረታት ከኢየሱስ አንድ ቃል ብቻ ነበር የሚጠብቁት። አንድ ቃል እና ሁሉም መለኮታዊ ኃይል በምድርና በሰው ልጆች ላይ ጥፋትና ሞት በሆነ ነበር። የመኖር እና ያለመኖር ህልውናችን በኢየሱስ አንድ ቃል ላይ ብቻ የተመሰረተ ነበር። ከ60 ሺህ እስከ 72 ሺህ የሚደርሱ የሰማይ ሰራዊት ዝግጁ እንደነበሩ ይገመታል። ኢየሱስም ይህንን ክስተት አስቀድሞ ለደቀ መዛሙርቱ ተናግሮ ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 53 ላይ እንዲህ ይላል፣ ወይስ ከአስራ ሁለቱ ጭፍሮች የሚበዙ መላእክትን አሁን ይልክልኝ ዘንድ አባቴን ለማልደው የማልችል ይመስልሃልን? አለ። ይህ ቃል ለዚህ ክስተት ሁነኛ ምስክር ነው። ጎልጎታ ምድርን ለዘላለም ጸጥ የሚያደርግ ቅጽበትና የመዓት ቦታ ትሆን ነበር። አስቡት፣ በአንድ ቃል ውሳኔ ላይ የተመሠረተ የሰው ልጅ ዕጣፈንታ። ነገር ግን ኢየሱስ በማያልቀው ርህራሄውና ትዕግሥቱ ይቅርታን መረጠ፣ መላእክቱንም አልጠራም። የመሥዋዕቱ በግ ከፍርድ ይልቅ ተስፋን የመምረጥ የመጨረሻው የፍቅር ተግባር ነው። በአንድ ቅጽበት ሁሉ ነገር ሊያበቃ ይችል ነበር። ነገር ግን ፍቅሩ፣ ይቅርታውና ትዕግሥቱ የዓለምንና የሰው ልጅን ታሪክ ለዘለዓለም ለወጠው። ክብርና ምስጋና ለድንግል ማርያም ልጅ ይሁን፣ አሜን። ይህንን ታውቁ ኖሯል። ኢየሱስ በመስቀል ሲሰቀል በሰው ልጆች ላይ ከባድ ጥፋት ሊፈጸም እንደነበር እንዲህ ነው መጽሐፍ ቅዱስ ኢየሱስ በተሰቀለ ጊዜ የሰማይ ፍጥረታት በሙሉ ይህንን ክስተት ይመለከቱ እንደነበር ይነግረናል። ብዙዎች የማያውቁት ነገር ቢኖር እያንዳንዱ የሰማይ ልጆች ወይንም መላእክት ጣልቃ ለመግባት ዝግጁ ነበሩ። እነዚህ የሰማይ ፍጥረታት ከኢየሱስ አንድ ቃል ብቻ ነበር የሚጠብቁት። አንድ ቃል እና ሁሉም መለኮታዊ ኃይል በምድርና በሰው ልጆች ላይ ጥፋትና ሞት በሆነ ነበር። የመኖር እና ያለመኖር መኖር ህልውናችን በኢየሱስ አንድ ቃል ላይ ብቻ የተመሰረተ ነበር። ከ ከ60ሺህ እስከ 72ሺህ የሚደርሱ የሰማይ ሰራዊት ዝግጁ እንደነበሩ ይገመታል። ኢየሱስም ይህንን ክስተት አስቀድሞ ለደቀ መዛሙርቱ ተናግሮ ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 53 ላይ እንዲህ ይላል ወይስ ከአስራ ሁለቱ ጭፍሮች የሚበዙ መላእክትን አሁን ይልክልኝ ዘንድ አባቴን ልማልደው የማልችል ይመስልሃልን አለ። ይህ ቃል ለዚህ ክስተት ሁነኛ ምስክር ነው። ጎልጎታ ምድርን ለዘላለም ጸጥ የሚያደርግ ቅጽበትና የመዓት ቦታ ትሆን ነበር። አስቡት፣ በአንድ ቃል ውሳኔ ላይ የተመሰረተ የሰው ልጅ እጣፈንታ። ነገር ግን ኢየሱስ በማያልቀው ርኅራሄውና ትዕግስቱ ይቅርታን መረጠ፣ መላእክቱንም አልጠራም። የመሥዋዕቱ በግ ከፍርድ ይልቅ ተስፋን የመምረጥ የመጨረሻው የፍቅር ተግባር ነው። በአንድ ቅጽበት ሁሉ ነገር ሊያበቃ ይችል ነበር። ነገር ግን ፍቅሩ፣ ይቅርታውና ትዕግሥቱ የዓለምንና የሰው ልጅን ታሪክ ለዘለዓለም ለወጠው። ክብርና ምስጋና ለድንግል ማርያም ልጅ ይሁን፣ አሜን። ይህንን ታውቁ ኖሯል። ኢየሱስ በመስቀል ሲሰቀል በሰው ልጆች ላይ ከባድ ጥፋት ሊፈጸም እንደነበር እንዲህ ነው መጽሐፍ ቅዱስ። ኢየሱስ በተሰቀለ ጊዜ የሰማይ ፍጥረታት በሙሉ ይህንን ክስተት ይመለከቱ እንደነበር ይነግረናል። ብዙዎች የማያውቁት ነገር ቢኖር እያንዳንዱ የሰማይ ልጆች ወይንም መላእክት ጣልቃ ለመግባት ዝግጁ ነበሩ። እነዚህ የሰማይ ፍጥረታት በኢየሱስ አንድ ቃል ብቻ ነበር የሚጠብቁት አንድ ቃል እና ሁሉም መለኮታዊ ኃይል በምድርና በሰው ልጆች ላይ ጥፋትና ሞት በሆነ ነበር የመኖር እና ያለመኖር መኖር ህልውናችን በኢየሱስ አንድ ቃል ላይ ብቻ የተመሰረተ ነበር ከ 60 ሺህ እስከ 72 ሺህ የሚደርሱ የሰማይ ሰራዊት ዝግጁ እንደነበሩ ይገመታል ኢየሱስም ይህንን ክስተት አስቀድሞ ለደቀ መዛሙርቱ ተናግሮ ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 53 ላይ እንዲህ ይላል፣ ወይስ ከአስራ ሁለቱ ጭፍሮች የሚበዙ መላእክትን አሁን ይልክልኝ ዘንድ አባቴን ለማልደው የማልችል ይመስልሃልን አለ። ይህ ቃል ለዚህ ክስተት ሁነኛ ምስክር ነው። ጎልጎታ ምድርን ለዘላለም ጸጥ የሚያደርግ ቅጽበትና የመዓት ቦታ ትሆን ነበር። አስቡት፣ በአንድ ቃል ውሳኔ ላይ የተመሰረተ የሰው ልጅ እጣፈንታ። ነገር ግን ኢየሱስ በማያልቀው ርኅራሄውና ትዕግስቱ ይቅርታን መረጠ መላእክቱንም አልጠራም። የመስዋዕቱ በግ ከፍርድ ይልቅ ተስፋን የመምረጥ የመጨረሻው የፍቅር ተግባር ነው። በአንድ ቅጽበት ሁሉ ነገር ሊያበቃ ይችል ነበር። ነገር ግን ፍቅሩ ይቅርታውና ትዕግስቱ የዓለምንና የሰው ልጅን ታሪክ ለዘላለም ለወጠው ክብርና ምስጋና ለድንግል ማርያም ልጅ ይሁን አሜን